ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያቸውን በአዲስ መረጃ ተገናኝተናል አዲስ መረጃ በተለይ ደግሞ ለእኛ ልጆች ለኢትዮጵያውያን ከፍተኛ የሆነ ደስታን የሚፈጥር ነገር ነው በሳውዲ አረቢያ የተከሰተው ምዕራብ እስያዊቷ ሀገር ሳውዲ አረቢያና ልዑሉ አልጋወራሽ ምን ተፈጠረ ስንል ወደ ሳውዲ የምናብ በረራችንን እናደርጋለን። ሳውዲ አረቢያ ልዑሉ ከመጣ ጀምሮ በርካታ አስደንጋጭ የሆኑ ህጎችን አጽድቋል። ይህች ሳውዲ አረቢያ በእስልምናው ማህበረሰብ ቅድስት ሀገር ትባላለች። በዚች ቅድስት ምድር ሳውዲ አረቢያ ዘፋኞችን፣ እርቃን ቀረሻ አለባበስ የለበሱ ፋሽን ሾው አቅራቢዎች፣ ኮንሰርት በማይታመን መልኩ የሳውዲን ህግ ሰባብሮ ሲዘጋጅ ነበር። በርካቶችም ሲያወግዙ ነበረ። በተለይ ደግሞ ሴትን አሳሪ ህግ አላት። ለዘመናት ለግማሽ ክፍለ ዘመን የተዳደረችበት ህግ ነበረ። ከዛ በኋላ ሴት ልጅ መኪና ከመንዳት ጀምሮ ነፃነቷ እንዲከበር ተደርጎ ነበረ። ከግማሽ ክፍለ ዘመን በላይ ያስቆጠረው የባርነት ኑሮ ደግሞ ያበቃበት ክስተት፣ በተለይ ደግሞ የውጭ ዜጎች የባርነት ቀንበራቸውን እንደሚያነሳ የተነገረለት አንድ ውሳኔ ልዑሉ አልጋ ወራሽ መሀመድ ቢን ሰልማን ወስነዋል ይሄ ውሳኔ ምንድን ነው የሚለውን አብረን እንፈትሸዋለን ሮማን ጸጌ ነኝ ካክሱም ቲዩብ እንኳን ደህና መጣችሁ አብራችሁንም ስለምትቆዩ ከወዲሁ እናመሰግናለን እንደተለመደው በከበረው ስጦታችሁ በላይክ በኮመንት ሼር እስከመጨረሻው አብራችሁን ስለቆ ሰናይ እንደሚታወቀው ሳውዲ አረቢያ እንደ ሳውዲ አረቢያ እንድትቆም እንደዚህ የበለጸገች ሀገር እንድትሆን ከነዳጇ ቀጥሎ የኛ ሀገርን ጨምሮ በመላው ዓለም በሚባል ደረጃ ስደተኛ ሰራተኞች አሏት። ከቤት ሰራተኛ እስከ መሀንዲስ ድረስ ማለት ነው። በጣም በርካቶች ላባቸውን፣ ወዛቸውን፣ ህይወታቸውን፣ ደምና ጥንታቸውን ለሳውዲ አረቢያ ገብረዋል ማለት ይቻላል። ፋክቶ ይሄ ነው። በተለይ ደግሞ በአሰሪና ሰራተኛ መካከል ያሉ አግሪመንቶች በጣም ደፍጣጭ በጣም ጨቋኝ እንደሆኑ ይታወቃል። ከቤት ሰራተኛ የፓስፖርት ነጠቃ ጀምሮ ለእረፍት አለመፍቀድ፣ ስልክ እንዲያወሩ አለማድረግ፣ ብዙ ጭቆናዎች ብዙ በደሎች ይደርሱባቸዋል። ያው ሳውዲ አረቢያ እንደሚታወቀው በርካታ የሆነ ግፎችን የኛ ልጅ ጨምሮ የምታደርስ ናት ማለት ነው። ሳውዲ አረቢያ እውነት እውነቱን ስናወራ እርግጥ ነው ሰርተውም የሚለወጡ እንዳሉ እሙን ነው፣ ግን ደግሞ ጨለማ ዘመኖች ናቸው ያለፉት ዘመኖች ብንል ይሻላል። በተለይ ደግሞ ይሄ ከፋላ የሚሉት ነገር ማለት ነው ከፊል የወሰደ ስፖንሰር እንደማለት ነው። በነሱ የሚደረጉ ሕገወጥ ተግባሮች በጣም በርካቶችን ሕይወት የነጠቀ በርካቶችን አካለ ስንኩል ያደረገ ሕይወታቸውን ያመሰቃቀለ አእምሯቸውን የነካ ተግባር ነበረ። ያንን ተግባር የሚደመስስ ነገር ያንን ነገር የሚሰብር ነገር ልዑሉ ሕግ አውጥተዋል ማለት ነው የሳኡዲ ሕጎችና ስርዓቶች እጅግ ጨቋኝና ጨለማ ናቸው። ይህንን ስንል እንግዲህ እውነትን ይዘን ነው። በተለይ ደግሞ የውጭ ስደተኞች በግፍ ይታሰራሉ፣ በግፍ ይገደላሉ፣ የስቅላት ሞት ይፈረድባቸዋል፣ ነጻነት የሚባል ነገር የላቸውም። እና ከዘመኑ ቀደምት ጊዜ ከአሁኑ ጋር ደግሞ እያነጻጸርን ነው የምናየው። በተለይ ደግሞ መሐመድ ቢን ሰልማን ወይ ደግሞ እነሱ ባጭሩ እንደሚሉት ኤምቢኤስ ዘመን ውስጥ ተፈጸሙ ለውጦችን በንጽጽር ማየት አለብን። የታሪክ እንግዲህ ለትክክለኛ መረጃና ማስረጃ ላይ የተመሰረተ ማለት ነው። ከቀደምት ጊዜ ኤምቢኤስ ወጣቱ መሐመድ ቢን ሰልማን የቀደመው ማለት ነው 1950 ጀምሮ የከፋላ ስርዓት ሳውዲ አረቢያ በታሪኳ በነዳጅ ስም ከ1930 ጀምሮ ጨለማ ዘመኖቿ ናቸው በብዛት የሚነገሩት። ሌሎች ሀያላን ሀገራትና ሀያላን መሪዎችም ይህን ነገር ያወግዛሉ። በተለይ ውጭ ስደተኞች ሚግራንት ወርከርስ ላይ ከፋላ ስርዓት በጣም ከፍተኛ የሆነ ጫና እንድፍጠጣን ሲያደርግ ነበረ። ስደተኞች በግፍ እንደሚገደሉ፣ በግፍ እንደሚታሰሩ፣ በግፍ ደሞዛቸው እንደማይሰጣቸው ይነገራልና ይሄ ደግሞ እንግዲህ ራሳቸው ስደተኞቹ የሚናገሩት ነው። የከፋላ ስርዓት መጀመሪያ ሺ ዘጠኝ ሀምሳዎቹ ነው የጀመረው ማለት ነው። በተለይ ደግሞ በነዳጇ ምክንያት ያው ሳውዲ አረቢያ እንደሚታወቀው በጣም ከፍተኛ የሆነ የነዳጅ ገቢ ያላትናት ነዳጅ ያላት ሀገር ናት። እና ስደተኞችም ወደ አስራ አካባቢ ስደተኞች አሉ። በአሰሪ ከፋላ ማለት ነው ፓስፖርት ይይዛሉ። ስራ መቀየር አይችሉም። መውጣት ያለ ፍቃድ አይችሉም። ይሄ ዘመናዊ ባሪያነት ነው በሳውዲ አረቢያ የነበረው ማለት ነው እና ጥቃቶች ለምሳሌ ሞት በቀደሙ ጊዜ የውጭ ስደተኞች በተለይ ከአፍሪካና ሰሜን እስያ ደግሞ የሚመጡ ልጆች ጉልበታቸውን፣ እውቀታቸውን፣ ወዛቸውን ላባቸውን መስጠታቸው ሳያንሳቸው በግፍ ገንዘባቸው አይከፈላቸውም፣ በግፍ እስር ቤት ይገባሉ፣ በግፍ ያልሆነ ስም መጥፋት ይደርስባቸውና ብዙ ጭቆና ብዙ ሰቆቃ ይደርስባቸው ነበረ። በ2022 እስከ 2023 ብቻ ከኢትዮጵያ የመጡ ስደተኞች በየመን ድንበር ላይ ወደ 850 የሚሆኑ ተገድለዋል። በአንድ ዓመት ማለት ነው። በኒውም ፕሮጀክት ውስጥም ወደ 21 ሺህ ስደተኞች በስህተት በአንዳንድ ተግዳሮቶች ህይወታቸውን ያጡ እንደሆነ ነው መረጃ የሚያሳየኝ። እና የከፋላ ተጽዕኖ ማለት የከፊል ስፖንሰር ማለት ነው። 1950ዎቹ ጀምሮ ስደተኞች ፓስፖርቶቻቸውን ይነጠቃሉ፣ ደሞዝ አይሰጣቸውም። ተግባራዊ የሆኑ ጥቃቶች አሉ፣ ለምሳሌ ደመወዝም አለመክፈል፣ መምታት፣ ማስራብ በተለይ ደግሞ የቤት ሰራተኞች ወደ አራት ሚሊዮን የሚሆኑ የቤት ሰራተኞች እንዳሉ ይነገራል። ስለዚህ እነዚህ ሰራተኞች ዘመናዊ ባርነት ተብሎ ነው ይሄ የሚታወቀው። በዓለም አቀፍ ደረጃ ሂዩማን ራይቶች ያወጡት መረጃ ነው ይሄ መረጃ በነገራችን ላይ እና ይህ ጨለማ ዘመን ያበቃ ይመስላል። አሁን ላይ ስደተኞች በግፍ በከፋላ ስርዓት መሰቃየታቸው በተለይ በነዳጅ ሀብታም የሆነች ሀገር አሁን 2030 በፈረንጆቹ 2030 ላይ ደግሞ ከፍተኛ የሆነ የኢኮኖሚ ልዕልና ላይ መድረስ ስለምትፈልግ ይች ሀገር ነው ይህንን የከፋላ ስርዓት የሰበረችው ማለት ነው። ይህም ማለት በነጻነት የሰው ልጆች መስራት እንዲችሉ፣ አንድ አሰሪ ካልተስማማቸው ወደ ሌላ እንዲሄዱ፣ ለምሳሌ ፓስፖርታቸው እንዲሰጣቸው፣ የፈለጉት ቦታ ወጥተው የመስራት መብት እንዲኖራቸው፣ ምክንያቱም ደግሞ እስካሁን ድረስ የነበረው ደፍጣጭ ህጓን ከሰበረች የኢኮኖሚ ልዕልናዋ ከፍ እንደሚል ነው ሳውዲ አረቢያ እየተናገረች ያለችው ማለት ነው። በተለይ ህ ፍርደገምድል የሆነው አካሄዷ መቅረት እንዳለበት ነው ልዑሉ የተናገረው ማለት ነው። ይሄ በጣም በርካቶችን ያስደሰተ ክስተት ሆኗል ማለት ነው። ከራሷ ጥቅም አንጻርም ነው በነገራችን ላይ። አሁን ሳውዲ አረቢያ ነዳጇ ላይ የተንተራሰች ናት። ነዳጇ አንድ ነገር ቢሆን ያበቃላታል ሳውዲ ማለት ነው። እንደውም እየተፈራ ነበረ ነዳጇ እያለቀ ነው ተብሎ አንድ መረጃ ማድረሰናችሁ ነበረ፣ ወራቶች ይቆጠራሉ። በእርግጥ ወደኋላ ሄዳችሁ ማየት ከቻላችሁ ነው እንጂ በጣም ሳውዲ አረቢያ ስጋት ላይ ነበረች። እና አሁን ምንድን ነው ዘርፈ ብዙ የሆነ ጥቅም እና የማያቋርጥ ገቢ እንዲኖራት ከነዳጁ ጎን ለጎን ይሄንን ነጻነት አምጥታለች፣ የነበረውን ቀፍዳጅ ህግ ሰብራለች ነው እየተባለ ያለው ማለት ነው። እና የሳውዲ አረቢያ ታሪክ እንደዚህ መቀየሩ በጣም በርካቶችን አስደስቷል። የዛ ነው ያህል በጣም በርካቶችን አናዷል። ጨፍላቂዎች፣ ደፍጣጮች፣ የሰው ልጅን ራሳቸው ተጠፍጥፈው የሰሩት እስከሚመስል ድረስ የሰው ልጅን ነፃነት የሚነፍጉ በጣም አረመኔዎች አሉ ዝች ምድር ላይ ሳውዲ አረቢያን ብቻ ሳይሆን እኛንም ሀገር ጨምረን የሰው ልጅ ነፃ ፈቃድን በራሳቸው መጠቅለል የሚፈልጉ አሉ እና በርካቶችን ነው ያስደነገጠው ይሄ መረጃ ማለት ነው። የሳውዲ አረቢያ የጨለማው ዘመን አብቅቷል። ስለዚህ ወደ ተስፋ ነው የተሻገር ነው ብለዋል በርካቶች፣ ከከፋላ ስርዓት ወደ ነፃነት፣ ይሄ ደግሞ የሳውዲ አረቢያ በጣም ተርኒንግ ፖይንት የሆነ ታሪኩ ነው ማለት ነው። በዚህ ሳምንት በጣም ትልቅ የሆነ ውሳኔ ነው የሳውዲ አረቢያው ልኡል የወሰነው። እኔ በግሌ ልጆቻችን ብዙ ስለሚሰቃዩ በጣም ነው ደስ ያለኝ ማለት ነው። የሰው ልጅ በራሱ ፈቃድ የፈለገውን ነገር እንዲያደርግ ስርዓት ሲመሰረት ከምንም በላይ ደስ ይላል። ምክንያቱም ልጆቻችን ገንዘብን ለማምጣት ነው ወደዛ የሚሄዱት ዋጋ የሚከፍሉት ማለት ነው እና በሰሩት ልክ ሲከፈላቸው ሰውነታቸው ተከብሮ ሲኖሩ ከማንም በላይ ኛ ኢትዮጵያውያን በተለይ ደግሞ በስደት ልጆቻችን ስላሉ በጣም ደስ ይለናል። እግዚአብሔርም ይህንን ቀን ስላመጣ ልናመሰግነው ይገባል። የውጭ ሰራተኞች አሁን ከሌላ ከተለያዩ ዓለም ነው የሚመጡት። እንግዲህ ሳውዲ አረቢያ እንድትቆም ከነዳጇ በመቀጠል የውጭ ሰራተኞች ናቸው የጀርባ አጥንት ሆነዋት ቺ ሀገር እንደዚህ እንድታድገ እንድትበለጽግ እያንዳንዱ እስከ ነብስ ድረስ ዋጋ ከፍሎባታል ለምሳሌ በጣም ከፍተኛ የሆነ ሙቀት ያላት ሀገር ናት ሳውዲ አረቢያ አይደለ በዛ ሙቀት ሁሉ የቀን ሰራተኞች ነበሩ በርካታዎች ራሳቸውን ይስታሉ ይሞታሉ የእድሜ ልክ በሽተኛ የእድሜ ልክ ታማሚ ይሆናሉ ብዙ ዋጋ ተከፍሏለ ሳውዲ አረቢያ ማለት ነው እና ይሄ ለውጥ እንግዲህ አሁን በ2025 ልዑሉ ይሄንን ወስኗል። እጅግ በጣም ደስ የሚል ውሳኔ ነው። ቀድሞ ለምሳሌ ፓስፖርት ባሰሪ እጅ ነበረ የሚሆነው። አሁን ግን በሰራተኞች የራሳቸው መታወቂያ የራሳቸው ነው፣ ፓስፖርቶችም በራሳቸው እጅ ነው የሚሆኑት ተብሎ ይጠበቃል። እንግዲህ ይሄ ነገር ከፋላ ህግ እስከፈረሰ ድረስ ማለት ነው ከቤት ሰራተኞች እስከ ውጪ ሰራተኞች ማለት ነው እንደ ልባቸው እንዲንቀሳቀሱ ህጋዊ ሆነው የሰው ልጅ ማድረግ ያለበትን ነገር እንዲያደርጉና ከዛም ደግሞ ገንዘብም እንዲከፈላቸው ነው የተወሰነው ማለት ነውና ይሄ ለውጥ ከፍተኛ የሆነ ዋጋ አለው። ለምሳሌ የቪዛ ወጪም ከ2ሺ ወደ 4ሺ ጨምሯል። በነገራችን ላይ ደስታን ብቻ ሳይሆን የገንዘብ በገንዘብ ደግሞ ጭማሪ አሳይቷል። የቪዛ ወጪ አሁን 2ሺ ሪያል ነበረ፣ ከዛ ወደ 4ሺ ከፍ ብሏል። ወራዊ ደግሞ ታክስ ወደ 800 ከፍ ብሏል። ይሄ ለስደተኞች ያው ተግዳሮት ነው፣ ግን ቢሆንም ነፃነት ተደፍጥጦ ገንዘብ ከሚበልጥ የሚከፈላቸው ገንዘብ አንሱ የነሱ ነፃነት ቢሰጣቸው የተሻለው ግድ ነው። አንድ ነገር ሲሻር አዲስ ህግ ሲጸድቅ በአንዱ ደስ ሊለን ይችላል፣ በሌላኛው ደግሞ ሊያስከፋን ይችላል። ግን ይሄ ተግዳሮቱ የገንዘብ ስለሆነ የሰው ልጆች ደግሞ ገንዘብን ነው የሚያመጡት እንጂ ገንዘብ የሰው ልጅን በጣም ስለዚህ የተሻለ ነው የሆነው ብዬኔ በቅድ ላይ አስባለው ማለት ነው። ስለዚህ በ2025 ሳውዲ አረቢያ ተለውጣለች፣ ከጨለማ ወደ ተስፋ መታለች። የዋጋ ግን ንረቱ ተግዳሮቱ ይቀጥላል ማለት ነው። ከሪያድ ይህ እንግዲህ ከፍተኛ የሆነ ለውጥ ነው እየተዘገበ ያለው ማለት ነው። ውድ ቤተሰቦቻችን በነገራችን ላይ ሳውዲ አረቢያ ለውጭ ዜጎች ለሰራተኞች ብቻም ሳይሆን ለሀገሯ ዜጎች ሴቶችም ከፍተኛ የሆነ ጭቆናን ታደርግ ነበረ። አሁን በርካታ ለውጦች ቢደረጉም በልዑሉ ምክንያት ሴቶች ግን በበርካታ ነገሮች ላይ እንዳይሳተፉ ኢቨን ካር እንኳን መንዳት እንዳይችሉ ሳውዲ አረቢያ በሕጉ አስቀምጣ ነበር። ከፍተኛ የሆነ ጭቆና የነበረባት ሀገር ናት። በኢኮኖሚ በነዳጅ ጥገኛነት በተለያዩ ዘርፎች ለምሳሌ ቱሪዝም፣ ቴክኖሎጂ፣ ስፖርት ሴቶች እንዳይካተቱ ሴቶች እንዳይሳ ሲያተፉ ይደረግ ነበረ። ከፍተኛ የሆነ የማህበረሰብ ነጻነት ነፈጋ ነበረ በሳውዲ አረቢያ። አሁን ግን 2025 ጀምሮ ደግሞ በተለይ የከፋላ ህግ መሰበሩ በጣም ለበርካቶች ደስታን አምጥቷል። ግን ደግሞ ለሰው ተቆርቋሪነቷን፣ ይሄን ብቻ ሳይሆን መዘን የምናወጣው ለራሷ ነው። በ2030 በጣም የበለጸገች ሀገር በብዙ መንገድ ገበያ ያላት እንደውም የነዳጁን እንትን ወደ 15 ለማውረድ ነው ሀሳቧ ማለት ነው። ሌሎች ገቢዎችን ማሳለጥ እንዳለባት ነው ልኡሉ የወሰኑት የኢኮኖሚ ጭቆና ከነዳጅ ጀምሮ የተለያየ ገቢን ማምጣት። ነዳጁ ያው እንዳለ ነው፣ ግን ደግሞ ከፍተኛ የሆነ ፐርሰንት እንዲቀንስ ነው የተደረገው። የቱሪዝም የቴክኖሎጂ ዘርፎችን ወደ ሀገሯ ማምጣትን ወደ 40 ፐርሰንት የነበረው ወደ 56 ፐርሰንት ከፍ ማድረግ የቱሪዝምና ቴክኖሎጂ ዘርፎችን ማለት ነው። የነዳጅ ገቢን ደግሞ መቀነስ። የነዳጅ ገቢዋ የጂዲፒ ውስጥ ከ40 ወደ 15 ቀንሷል። በ2025 የሀገር ውህደት ግምቱ 59 ፐርሰንት ደርሷል። የፐብሊክ ኢንቨስትመንት ፈንድም ከ400 ቢሊዮን ዶላር ወደ 2 ትሪሊዮን ዶላር ይጨምራል። ይህም ፈንድ በኤንኢኦኤም እና ሌሎች ፕሮጀክቶች ውስጥ ተጠቃሚ ይሆናል ማለት ነው። የቱሪዝም ጭቆና ያለባት ሳውዲ አረቢያ። ስለዚህ በ2025 የቱሪዝሙ ገቢ ከ20 ቢሊዮን ዶላር ወደ 42 ቢሊዮን ዶላር ይህም ማለት እንግዲህ 110 ከመቶ ጭማሪ ተደርጓል። የቱሪዝም ቪዛ ለምሳሌ ለ14 ሀገር እንደሚሰጥን የተነገረው የሪያድ ፌስቲቫል በፊፋ ወርልድ ኬፕ እንዲጠናከር ነው የተደረገው። መጠጦችን ለምሳሌ መጠጦችንም በተለያዩ ቦታዎች ስፔሲፊክ ቦታዎችን ጠቅሳ መጠጦችን እንዲፈቀዱ አድርጋለች። ይህም ማለት እንግዲህ እግር ኳስን ለማስተናገድ በሯ በደንብ ወለል ብሎ እንዲከፈት ነው ያደረገችው። መጠጥ ካልተፈቀደ እንደዚህ አይነት ገቢዎች ሊገኝ ስለማይችል ብላ በተለያዩ ቦታዎች መጠጥ እንዲፈቀድም እሷ በወሰነችው ቦታዎች መጠጥ እንዲፈቀድ ተደርጓል። እንግዲህ በ2025 ወደ 56 ፐርሰንት ከፍ ያደረገቻቸው ያላቸው የቱሪዝም እና ሌሎች ዘርፎች ነው ማለት ነው። በተለይ ደግሞ ይሄ ኮንሰርት ማዘጋጀት በጣም የተወገዘ በጣም ከሀገሩ ከእምነቱ አንጻር በጣም በርካቶች እችን የተቀደሰች ምድር አረከሳት ብለው ሲከሱት ነበረ፣ ልዑሉን ማለት ነው። ምንም አይነት ምላሽ ግን አልሰጠም። በዚህ ቀጥሎበታል። እሱ ፕሮጀክቶቹ እንግዲህ ይህን ኤኦኤም እንደሚሉት ሚሊዮን ሰው ይኖራል ተብሎ ይገመታል። ይሄ አዲስ ማዕከላዊ ፕሮጀክት አለው በነገራችን ላይ ቀይ ባህርም በጣም ታርጌቶ አድርገዋለች። ብዙ ቢሊዮነሮች የቀይ ባህር አካባቢ ባቢ ላይ እንዲርመሰመሱ ትፈልጋለች ሳውዲ አረቢያ። ያንንም የመዝናኛ ቦታ ልታደርገው እቅድ እንዳላት እየተነገረ ነው። አሁን ደግሞ የሴቶች ተሳትፎ በከፍተኛ ሁኔታ ጨምሯል። በ20536 ፐርሰንት ደርሷል። ከ19.7 2018 19.7 አካባቢ ነበር፣ አሁን 36.3 ፐርሰንት ሆኗል ማለት ነው። ስለዚህ የሴቶች ጭቆና 10.5 እንደቀነሰ ነው የሚነገረው። ይህ እኩል ደሞዝ እኩል ህግ እኩል የስልጠና ፕሮግራሞች እንዲሰጡ የሴት እኩልነት ማለት ነው። ይሄ በፐርሰንት በጣም ከፍተኛ የሆነ ለውጥ እያመጣ እንደሆነ እየተነገረ ነው። ሌላው እምነት ነው። እምነትም ወንጌል እንዳይሰበክ በጣም በብዙ ቦታዎች ተጽዕኖ ነበረ። ሰብሰብ ብለውም ስለ እምነት በተለይ ከእስልምና ውጭ የሆኑ እምነቶች፣ በተለይ ደግሞ ወንጌል እንዲሰበክ አትፈልግም ነበረ ሳኡዲ አረቢያ። ስለዚህ አሁን እዚህ ላይም ትንሽ ማሻሻያ እያደረገች ነው ማለት ነው። የስራና የውጭ ሰራተኞች ጭቆናም እንግዲህ ሳኡዲ በ2025 እንዳልኳችሁ የዛሬ ርዕሰ ጉዳያችን የሆነው ስራ አጥነት በሰባት ነጥብ ለምሳሌ እንዲቀነስ ከ12 ፐርሰንት የ2016 መረጃ እንዲያሽቆለቁል አድርጋለች። የጤናውን ዘርፍ 7 ኢንጂነሪንግ 25 ሳኡዲዎች ደግሞ መተካት አለባቸው ብላ የተናገረች ነው። የውጭ ሰራተኞች ከፋላ ስርዓት እንግዲህ፣ ከፋላ ስርዓት ከተሰበረላቸው ነፃ የስራ መንገድ ተከፍቶላቸዋል ማለት ነው። መውጣት ይችላሉ ካልፈለጉ፣ ደሞዝ መጨመር ከተፈለገ ማይጨምሩ ከሆነ አሰሪዎች ወደ ሌላ ቦታ መቀየር እንዲችሉ እየተደረገ ነው ያለው ሆኑ የውጭ ሰራተኞች እንዳሉ ነው የሚነገረው። ግን የቪዛ ወጪው እንዳልኳቸው ከ2000 ወደ 4000 ሪያል ሆኗል። ታክሱ ወራዊ ታክስ 800 ሪያል ሆኗል። የስራ አጥነትም 2005 ውስጥ የስራ አጥነት 7.1 እንደቀነሰም ነው እየተነገረ ያለው ማለት ነው። ወደ ቤተሰቦቻችን እንግዲህ ተግዳሮቱ የአሁኑ ተግዳሮት ይሻላል፣ ይሄ በገንዘብ ማለት ነው። 2000 የነበረው 4000፣ ከዛ ደግሞ ታክስ 800። ይሄ ይሻላል አይደል? የሰው ልጅ ነፃነቱን ከሚነፈግና በማንነቱ ተደፍጥጦ ከሚኖር ገንዘብ ላይ ጫና ቢሆን የተሻለ ነው ብዬ አስባለሁ እኔ በግሌ እንግዲህ የሚሰማኝ ይሄ ነው ማለት ነው። ወደ ቤተሰቦቻችን በዚህ ርዕሰ ጉዳይ ላይ ምን ተሰማችሁ? ሳውዲ ያላችሁ ልጆቻችንስ ምን አዲስ ነገር አለ እናንተ ጋር? የሚለውን በኮመንት መስጫው ላይ ብታገሩን ደስ ይለናል። አብራችሁን ስለነበራችሁ ጋርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ